መቀየር ምናምን ነገር በቃ ማለት ብዙ ነገሩ ይሆን ድራማ ነገር ስለመሰለኝ አልተመችኝም ነበር። እኔም በቃ የራሷ ጉዳይ ቤት ትቼ ነበረ ግን ዛሬ ቪዲዮውን ሳይ በቃ ልጅ አራሴን ሁላ ነው ያመመኝ። እና ሰላም በአላ የትም እንዳትጂ እንዳትመጪ፣ በባህር እንዳታስቢ። እኔ እንዴትም እንዴትም ብዬ መጥቼም ይሁን እዚሁም እኛም የሚሆን በምንም አይነት በኩል ይሁን ፓስፖርትሽን አስጥሻለሁ የትም እንዳትሄጂ እዚሁ ሆኜ ማለት ነው። ለኔ ብለሽ መተሽ እንደገና ደግሞ ለኔ ብለሽ ሄደሽ የሆነ ነገር ብትሆኝ አንድ ነገር ብትሆኝ፣ ማለት እኔ ምን ስትይኝ ነበር ልጆችሽን በባህር ዘይሽ ስትሄጂ የሆነ ነገር ብትሆኝ በቃ ማለት ያንን ነገር ስለም እኔ በቃ ለኔ እኔ እኔ በርሬ መምጣት ሁሉ ነው ያሰብኩት። እኔ ማለት ልጆችሽን ሁላ ትቼ መምጣት ሁሉ አሰብኩኝ። እኔ በቃ ልጆቹን እዚህ የራሳቸው ጉዳይ የሆነ ሰው ጋር ጣል አድርጌ መምጣት ሁሉ አሰብኩኝ ለመምጣቱ እላ አስቤ ነበር እና የትም እንዳትሄጂ እኔ ፓስፖርትሽን ሳይሄድ ደግሞ ፓስፖርቷን ስጣት። ከሰላም ጋር ምንም የሚኖርህ ምንም ሰላም እንደምታስቧት አይደለችም። ሰላም እንዲ ያርለችም እንዲ ያርለችም ያኔ አሁን በቃ ማለት በአጭር አማርኛ ሰላም እኔ ልትወዳይ ደግሞ ሰላም ለእሱ ያዘነች መስሎኝ ወይ እኔን ፈልጋኝ ነው ወይ ከእኔ ጋር ግንኙነት ከዚህ እንደማያልፍ እርግጠኛ ነኝ የምትለው ነገር ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ? ጠፍቻለሁኛ ያው ትንሽ ጠፋውኝ። እኔም እንዴት እንደማወራ እራሱ አላቅም። እኔ የእውነት ለመናገር ከሆነ ለይቅርታ ነው የመጣሁት ዛሬ ማለት ነው። እሱንም ሰላምን ይቅርታ ልጠይቅ ነው ማለት ነው። እውነት ለመናገር ከሆነ ሰላም በጣም ነው ያሳዘነችኝ። በጣም ነው ያሳዘነችኝ፣ በጣም ምክንያቱም በጣም ተናድጄባት ነበረ። እኔ እንጃ በጣም ነበር የተናደድኩት። እሷ ማለት እንደዚህ ኪዳ ምናምን ነገር ስልክ ስደውልላት አታነሳም። ለጓደኞቿ ሁላ ሳወራ ምናምን ነገር እኔ ስጠይቃቸው እንኳን ምናምን፣ በቃ እኔ እንጃ ስለ ምንም ደና ነገር የሚሰጠኝ ነገር ስላጠው በቃ እንደገና ደግሞ እኔም ላይ እንኳን ወጥቼ ልክ እንደ ተጠራጠራ ሰው ስናገር ማለት ነው ሳወራ አይተው እንኳን እኔ ለማ ወይ ደግሞ እኔ አይ እንደዚህ እንዴት እንዲታስብኛለሽ እኔ ምንም አይነት መንሳት ሰጥችኝ ማለት ነው። እና ደግሞ ዛሬ ብድግ ብላ በባህር ላይ ነው ስትል እኔ በቃ ማለት ያሰብኩት የሆነ ነገር ብትሆን ለምን እኔ በባህር ላይ ነው ስል እንዴት እንደሆነች ስለማቅ የሆነ ነገር ብትሆንስ እና በቃ ሰላም በአላ እንዳትመጭ በባህር እኔ እኔ በቃ እኔ በልጆች ወደ ባህር በባህር ተሳስተሽ እንዳትመጭ በቃ ማለት እኔ እኔ ለኔ እንደዛ ሆነሽልኝ ለኔ የማትፈልጊውን ነገር አንቺ እንዲደርስብሽ አልፈልግም። እና በቃ እኔ እንጂ እኔ በጣም ነው እኔ ሰይድ በጣም ነው ያናደደኝ። በጣም እኔ እንዴት አድርጌ የራሱን እንደማወራ አላውቅም። እና ግን ለማንኛውም እስኪ ሰላም ቻናሏ ላይ እየለቀቀችውን ማለት ነው ወይም እንጃ እኔ ከመናደድ የተነሳ ጉሮ ተዘግቷል እና ስናደርስ እናድርስ ጉሮ ቤት እና እስኪ ሰላም ቪዲዮ ላይ እየለቀቀችውን ይቅታ፣ በጣም ቻናሏ ላይ እየለቀቀችውን ላሳያችሁ በትንሹና እስኪ ውድ ቤተሰቦች በጸሎታቸው አስቡኝ። እንግዲህ ሀገር ከገባው እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ፣ ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል። ግዴታ ይሄ ነገር ካላደረኩኝ ሀገር ሀገሬ መግባት አልችልም። እንግዲህ እስቲ በጸሎታቸው አስቡኝ። ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን አደን ገብቻለሁ። እንደ እግዚአብሔር ፍቃድ፣ እግዚአብሔር ረድቶኝ አደን ነኝ። ያለውት በጣም ሀይለኛ ሙቀት ነው ያለው። ማንኛውም ሰው መታወቂያ ከሌለው፣ እሱነቱን የሚገልጸው ነገር ከሌለው፣ ከሰና ከዋናው ከተማ ከሰና ወደ አደን መግባት በጣም ከባድ ነው። እኔ ግን እኔ ችዬ ሳይሆን እሱ አስችሎኝ በቸርነቱ ከሰና አደን ገብቻለሁኝ። በሕይወት የፈርጄ በባህር ለመጓዝ ነገ ላይ ነኝ። ስለዚህ እናንተ ጸሎት ያስፈልገኛል። በባካችሁን እግዚአብሔር ይርዳሽ ብቻ በሉኝ። አመሰግናለሁ። እንደገና ሰላም ልጅቷን አስጠፋቻት በለ እና እንግዲህ እንዳያችሁት ነው ማለት ነው። የመሳይድ ፓስፖርት አልሰጥም ብሏት። በባህር ልትሄድ እንደሆነ ነው በአጭሩ የገለጠችው ማለት ነው። እውነት ለመናገር ከሆነ ከሰና ወደ አደን መሄድ ብዙም አይከብድም። ከአደን ወደ ሰና መግባት ነው በጣም የሚከብደው ማለት ነው እንጂ ያው ሰላም አገሩንም ስለማታቀው ምናምን ፈርታ ነው እንጂ። ከሰና ወደ አደን መሄድ ብዙም አይደለም፣ አይጠይቁም። ለምን የሆነ አንዳንዴ ማያዝና ማሰር ሲጀምሩ ሲፈጠር፣ ከሰና ብድግ አድርገው ወደ አደን ነው የሚወረውሯቸው ማለት ነው። ለዛ ልሳፈር ነው ወደ ሀገሬ እራሱ ብትል ምንም አይሏትም። ግን ከአደን ወደ ሰና መምጣት የማይታሰብ ነው። ቢታሰብም እንኳን በጣም ብዙ ነገር ውጣ ውረድ አለው ማለት ነው። ለማንኛውም ግን ይህን ለመናገር ሳይሆን የመጣሁት አሁን ባጭሩ ማለት ነው። አሁን ሰላም ፓስፖርቷን እንዳልሰጣት ምናምን የተናገረችው እና ግራ የገባኝ ነገር ደግሞ እዚህ ጋር ምንድን ነው፣ ሰላም በጣም ናት ያሳዘነችኝ። ለእኔ ብላ ሂዳ ምንም እኔ እንጃ እሾ እንኳን እንዲወጋት አልፈልግም ማለት ነው። እንደገና ደግሞ ምን እንደው ግራ የገባች ታዲያ ካላችሁኝ፣ የመን የሴት ሀገር ነው። በጣም ደስ የሚል ሀገር ነው። የሴት ሀገር ነው። እዚህ ጋ ሳይሄድ ምናልባት ብታሳስረው እዛ ጋር ሰው ምናምን ሊወጣ ይችላል። ችግር የለውም። ግን ፓስፖርቷን መቀበል ትችላለች፣ ተሎ ብላ እዚህ ጋር ተቀላጥፋ። እኔ ቁጥር ልኬ የላት ነበር፣ የሚያግዛት ሰው ምናምን በጣም ብዙ ሰው ስትቻት ነበር። እና እዚህ ጋር ምንድነው ፓስፖርቷን ማለት ነው የእሷን ፓስፖርት የሰላምን ፓስፖርት ብትከሰው ፓስፖርቴን፣ ሲፈጠር ሰና ውስጥ የሰው ፓስፖርት እዛችሁ መሄድ ራሱ ወንጀል ነው። አይቻል የሰው ፓስፖርት ያለምንም ነገር ልታሰሩ አደለም እንትና አደለም መሄዳችሁት ምናም፣ በቃ ብቻ ፓስፖርቴን ቀምቶኛል ደግሞ ወይም ወስዶብኛል። ካላምናችሁ ደግሞ ቪዲዮ ራሱ ሰርተዋል፣ አደለም ቪዲዮ ራሱ መረጃ መረጃውን ላላት ምስክር ስለማያስፈልጋት ማለት ነው። ይሄው ዩቱብ ላይ ተለቋል። እንደዚህ እንደዚህ ነው ይሄ ነገር፣ ትክክለኛ ነገር ነው ብላ አስረድታ፣ በዛ ላይ ደግሞ እኔ ስልክ ቁጥር ስለሰጠዋት እነሱ ጋር ራሱ ይሄዳ አውርታ ሳይድን ከሰው ተሎ እሱ ሳይደውል ፓስፖርቷን ተቀብላ ተሎ ብላ መምጣት ትችላለች። ምንም አያመጣ። ወይ ደግሞ ለአንድ ቀን ለሁለት ቀን ማሳሰር ራሱ ትችላለች። ያስሩታል እሱ ገና እስከ እንትን እስከሚል ምናምን ማሳሰር ቢወጣ ማሳሰር ትችላለች። የሚረዳ ሰው ሁላ እኔ ልኬላታለሁ። እኔ አሁንም ቢሆን ሰላም ምነግርሽ ነገር እንዳትሄጂ። እኔ ፓስፖርትሽን በምቀበልበት መንገድ ልቀበለልሽ እዘው አደን ጠብቂ እዘው አደን ሁኚ ለኔ ያልተመኘሽውን ነገር ላንች እኔማ ማለት ቪዲዮውን ሳየው ለመሄዱ ላስብ ነበር ሲፈጠር መጀመሪያም ሳይሄድ የሚፈልገው ይህንን ነው እዛ ጋ እሷን እንደዚህ ምናምን አድርጎ እኔ እንዲሄድ ነው እኔ እንደውም መጀመሪያ ውሸቱን ላመስሎ የነበረ ማለት ነው ለምን በምንም አይነት መንገድ እሷ ስለማታወራኝ በቃ ተነጋግረው ነው ሁላ ብዬ ነበረ። ለምን እዛ ጋር የሐዋን መቀየር ምናምን ነገር በቃ ማለት ብዙ ነገሩ ይሆን ድራማ ነገር ስለመሰለኝ አልተመችኝም ነበር። እኔም በቃ የራሷ ጉዳይ ብዬ ትቼ ነበር። ግን ዛሬ ቪዲዮውን ሳይ በቃ ራሴን ሁላ ነው ያመመኝ። እና ሰላም በአላ የትም እንዳትሄጂ፣ እንዳትመጪ፣ በባህር እንዳታስቢ። እኔ እንዴትም እንዴትም ብዬ መጥቼም ይሁን እዚሁም እኛም ይሁን በምንም አይነት በኩል ይሁን ፓስፖርትሽን አስጥሻለሁ የትም እንዳትሄጂ እዚህ ሁኙ ማለት ነው። ለኔ ብለሽ መጥተሽ እንደገና ደግሞ ለእኔ ብለሽ ሄደሽ በባህር ሄደሽ የሆነ ነገር ብትሆኚ አንድ ነገር ብትሆኚ ማለት እኔ ምን ስትይ ነበር። ልጆችሽን በባህር ይዘሽ ስትጂ የሆነ ነገር ብትሆኚ ማለት ያንን ነገር ስለም እኔ በቃ እኔ እኔ በርሬ መምጣት ሁሉ ነው ያሰብኩት። እኔ ማለት ልጆችም ሁላ ትቼ መምጣት ሁሉ አሰብኩኝ። እኔ በቃ ልጆቹን እዚህ የራሳቸው ጉዳይ የሆነ ሰው ጋር ጣል አርጌ መንጣቱላ አሰብኩ ለመንጣቱላ አስቤ ነበር። እና የትም እንዳትይ ነው ፓስፖርት ሽን ሳይድ ደግሞ ደሞ ፓስፖርቷን ስጣት። ከሰላም ጋር ምንም ይኖርክ ምንም፣ ሰላም እንደምታስቧት አይደለችም። ሰላም እንዲ ያርለችም እንዲ ያርለችም ያኔ አሁን በቃ ማለት በአጭር አማርኛ ሰላም እኔ ልትጎዳይ ደሞ ሰላም ለሱ ያዘነች ምትለው ወይ ኔን ፈልጋይ ነው ወይ ከኔ ጋር ግንኙነት ከዚህ እንደማያልፈርግጠኛል የምትለው ነገር ማለት ነው። ምንም የሚኖርክ ምን ለኔም አስባ የሚሆን አንተም ለኔ ያስበክ አይደለም። የደካ አዩ ላይ ፊጥ ያልከው ማለት አዩን ያገባው አንተ ለኔ ያስበክ ነው ለኔም አስባ የሚሆን ለኔንም በጥላቻ የሚሆን ለልጅቷ ፓስፖርቷን አንስጣት፣ ወደ አገሯ ትምጣበት። ቀቅላት በለው፣ አታፈረፍረው። ምን ሆነ ነው ምን ያድርግልህ እና በቃ ትዳርክን ህይወት ክኖር እንዴ ምንድነው? እኔ ራሱ በጣም እያስጠላኝ ነው ይሄ ነገር። እንደ መጀመሪያ እንደ ደህና ሰው ቅልስ ልስ ልስ ልስ ብለን ፍረዱኝ ያልክ ማለት ልጅ አስመርምረክና ማለት ይሄን ያክል ሰው እኮ ያጠፋል ባለትዳሩ ነው እኮ ወንድ ልጅ ማለት ሊባልግ ይችላል እኔ እናንተ ረጅም አመስለቆየ ልትባልግ ትችላለህ አንተ ነገሮችን እንኳን በይቅርታ የማታልፍ ምን አይነት ደነዝ ብትሆን ነው እንዴ ብሰው እኮ በቃ አጥፍቻለሁ እንደዚህ እንደዚህ አይነት ነገር ተፈጥሮ በቃ ይቅርታ ረ በቃ አለቀ ያንን ነገር ልመልሰው አልችልም በጊዜው መስሎም ሊሆን ይችላል፣ አሳስታም ሊሆን ይችላል። በምንም አይነት መንገድ በቃ ሄድ ካርለ ወንድ ነክ የአንተ ወንድ ማለት በቃ አጠፋ በቃ ይቅርታ ላይደገመኝ እኮ ይባላል እኮ። በዛ ላይ ደግሞ እኔ እናንተ ያለንበት መንገድ አስበው፣ አብረን ብንሆን ኑሮ እንዴት አድርገ ነበር የምትፈታው? አንድ ወንድ እኮ ከአንድ ሴት ጋር ሄዶ ከባለገ ሚስቱን ይቅርታ በቃ መመለስ፣ ያንን ነገሩን መመለስ ስለማይችል ነገሩን በይቅርታ መፍታት ነው ያለበት። አንተ ምንድነው እንደዚህ የሚያደርግክ? ሂድና አስመርምር ማለት አንዴ፣ የእሷን ፓስፖርት መቀማት፣ አንዴ የማታቁት ነገር አለ ምናምን ምናምን፣ የእሷን ስም ለማጥፋት እኔ ራሱ እንድጠራጠር አደረክኝ። ለእኔ ብላ እንደዛ እንዳልሆነች ሰው ነኝና፣ አሳሳታለሁ። እና ፓስፖርቷን ስጣት፣ ፓስፖርቷን ስጣት። አንተ ጋር ሲፈጠር መነጋገር ራሱ በጣም ከባድ ነው። በንግግር ራሱ አታምንም። በቃ ነገሮችን በሆነ ነገር መፍታት ነው የምትፈልገው፣ አንተ በጻም ነው መፍታት የምትፈልገው? ምን አይነት ሰው ብትሆን ነው አንተ? ተነገ እንደዚህ በየቦታው ከሐዋ ቤት አወራችሁ፣ እዛ አወራችሁ። በንግግር ነገሮችን መፍታት አቅቶ ነው ወይስ በንግግር ማማ ስለማታምን በቃ ነገሮችን በጉልበት ነው መፍታት የምትፈልገው? በጉልበት ነው ሁሉንም ነገር ማድረግ የምትፈልገው? ልጅቷ ትኖርበት፣ በቃ ለኔ ብላን የመጣችሁ ፓስፖርት አንስጣት እኔን ከፈለግ እዚህ ነኝ ያለሁት። አታስመስል፣ እዛ ቁጭ ብለህ አምንም አስመሰል አይጠበቅብህ። ወይስ እዛ ሌላ ትዳር እዘህ ሰላምን እየጠበክን እንደማልሰው እንድንትን እንዲልክ ሌላ ድራማ መፍጠርክ ነው። እዛ ለምን ሌላ ህይወት ኑሮ እዛ ህይወትክን እየኖርክ ነው አንተ፣ ትዳርክን እዘህ ወይ እንደምትመኘው አረባ ግብተህ አሁን እዚህ ጋር ላይዩ ምን እንዲታርግ ታስረዳታለህ? አዩን ለእኔ መርዝ ጠጥታልኝ ብለህ አስረዳት። መቼም አረብ መርዝ ጠጥታ ገባዋት አትልም አይደል ወይ፣ መርዝ ጠጥታ አስፈራራች መቼም አትልም። ምክንያቱም እነሱ ፍቅረኛ ያቁ መቼም አብሮ አደግ እንዳዩ አብሮ አደግ የእናት አትልም ወይ ደግሞ ወተክ፣ እንደዛ ማለት ማሳመኛ ስላጣክ ማለት አሁን እዛ መቀመ እዛ ምን አለክ እንዳትባል እየፈጠርከው ያለው ታሪክ ነው። አሁን የሰላም ፓስፖርት መያዝ ምንድነው? ወይ አሁን ለሷ የሰው ፓስፖርት ሰጥቼ እየመንጣት አልችልም? ለሰው መስጠት አልችልም፣ ለፓስፖርቱ ስል የሆነ ነገር እስከሚፈጠር ልቀመጥ እያልካት ነው። በጣም እርግጠኛ ነኝ፣ እንደዚህ ነው የምትለው አንተ። ፓስፖርቱን ለሰው ሰጥቼ መምጣት አልችልም፣ በቃ ነገሮቹ እስከሚረጋጉ እዚህ መቆየት አለብኝ ትላለህ። አሁን ያች ምስኪን ሚስት ቁጭ ለአንተና በላይ እየጠበቀች ነው። አሁን እኔ ለእሷ እያዘንኩ ነው እና ለሰላም እያዘንኩ ነው። እና ፓስፖርቷን ስጣት በፈጠረክ አትጃጃል። ፓስፖርቷን ስጣት ወደ ሀገሯ ትግባበት አንተ የምትፈልገው ልጆችህን በቃ ልጆችን እኔ ምን የዚህኛ ከለ አባት ነክ እኮ ምንም ወንክ ምንም አባት ነክ አባትነት እኮ አይካድ ማለት ነው እንዴ ወንድ በሄድ ወንድ ይመጣል። አባት ቤት ግን አባት አይመጣም። አባትነት ስለማይካድ ዙሮ እኔ እኮ ብያለሁ። ብንስማማ ምን እንስማማ፣ ልጅ ያንተ ይሁን አይሁንም ልጆች እንታ ያለከ ምንም ችግር የለውም። ይሄ ቀማታለሁ ምናምን እያልክ የምትለው ነገር አቁም ነው እንጂ እኮ በስነ ስርዓት በህግ ማለት የኢትዮጵያ ህግ ልጆችን ቀምቶ ለአንተ ይሰጠሃል? እኔ ይድን ያክል እኮ እዛ ነገር ውስጥ መካሰስ ነገር ማለት በጣም እንደሚያስጠላኝ ታውቃለህ። መካሰስ ደረጃ መድረስ ስለማልፈልግ ነው እንጂ፣ የትኛው ህግ ነው የሚጠባ የምጠባ ህጻ ልጅ፣ የሶስት ዓመት ህጻ ልጅና የአንድ አመት ህጻ ልጅ ብድግ አድርጎ የሚሰጥክ በየትኛው ህግ ነው? ዓለም ላይ የሌለ ህግ መቼም ኢትዮጵያ ውስጥ አይኖርም፣ አለ የትኛው ህግ ነው የኔ ልጆች ለአንተ መንጥቆ የሚሰጥክ? የጅና ክብ በጣም አካብደህ እንትን የምትለው ና፣ እኔ አልፈራህም። ካፍ እኔ ሠኢድ ይሄ ለአንተ ነው። ሰላም ደግሞ በዛው ባለሽበት ተቀመጪ የትም እንዳትመጪ መጪ እዛው ጠብቂኝ እኔን ማለት ነው። በዛ ላይ ደግሞ ቪዲዮን እንደምታየው እርግጠኛ ስለመሆን መልሽልኝ፣ አውሪ፣ አዋሪ እኔ መፍትሄ አላጥ በተረፈ ደግሞ በስልክ አውሪ እኔ ምልክልሽን ድምፅ ለሰይድ ትልኪለታለሽ፣ የዛን ጊዜ ፓስፖርትሽን ይልክልሻል። ዝም ብለሽ በባህር ደፍረሽ እንዳትመጭ ይሄ አንቺ መልእክቴ ነው። ገና በሁለት ልጆች ጨጓራይ ተቃጥሎ ድፍትልን ነው በቃ ደግሞ ብዙ ልጆች ይፈልጋሉ፣ ምናምን ይላል አብዲ ላይ እኮ ቀርቦ ነው አብዲ ቲቪ ላይ ቀርቦ። እኔ ብዙ ልጆች ይፈልጋሉ እሷን ታውቃት አለ ልጆች መውለድ አፈልግ። እንደዚህ እያቃጠልክ የስንት ልጅ ድፍትል ነው በዚሁ ራሱ ማለት እንደዚህ ተቃጥዬ ራሱ ሰው በሁለት ልጅ ያረጃል። እና ለማንኛውም ለሰይድ ብታደርሱልኝ በጣም ደስ ይለኛል። በተረፈ ሰላም ባለሽበት አላህ ይጠብቅሽ። ሁሉም ጊዜ ምን እንደምለው ወዳችኋለሁ። ሰላሙ አሌይኩም ወረህመቱ ላይ ወበረካቱ